ሰላም ለእናንተ ይሁን። የምፅዓቱ አዋጅ ነጋሪ አድማጭ ተመልካቾቻችን፣ ሰበር ምፅዓታዊ ዜናችንን ይዘን መጥተናል። ምፅዓታዊ ሰበር ዜና። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ፣ ደስ አያሰኙም የምትላቸውም ዓመታት ሳይደርሱ። መጽሐፈ መክብብ ምዕራፍ 12 ቁጥር 1። ውድ የምፅዓቱ አዋጅ ነጋሪ አድማጮች ሰበር ምፅዓታዊ መረጃችን እነሆኝ። ይህ ዓለማት የልብ ምት በድንጋጤ የጨመረበት ቀን ሆነ። ዕለተ ሐሙስ ሌሊት የጀመረው በኢራን ላይ ፈርጣማ ክንዷን ያነሳችባት የእስራኤል ከፍተኛ የተባለው መሪር ሐዘን ውስጥ የከተተው ውድመት አድብቶ ሲጠባበቅ እንደነበረ ነብር ዐይነት ያንና ሰዓት ስትቆጥር የነበረችው የአገር እስራኤል ተዋጊዎች አሉኝ በምትለው የጦር መሳሪያ ክምችቱ ድረስ በመዝለቅ አውድማለች። ከባድ የተባለ ጥቃትንም ሰንዝራለች። ቁጥራቸው ጥቂት በማይባሉት የአገሪቱ ከፍተኛ ባለሥልጣናትም ላይ አሳዛኝ ኅልፈት ያ ለማቋረጥም እንደማያባራ ዝናብ አየሩን በማጨናነቋ ለመላው ኢራናውያን እጅግ አስደንጋጭ የሐዘን ቀናት አስደርቦባቸዋል። ድንገት የተለኮሰው የእስራኤል ጥቃት በከፍተኛ ደረጃ ዓለምን ወደ ሁለንተናዊ ጦርነት ሊከታት ይችላል በማለት በርካታ የወታደራዊ ጠበብቶች እያስጠነቀቁ የሚገኝ ሲሆን ንስሯ አሜሪካንም በመሪዋ አማካኝነት ግጭቱ እንዲበርድ ዲፕሎማሲያዊ እንቅስቃሴ ማድረጓም ተነግረዋል። ግጅቡ ሩሲያም ጥቆል ይዞ በማድፈጥ ነገሮችን በአንክሮና በትኩረት አድብቶ በመመልከት ላይ ይገኛል። በዚህ ወቅት በጥንቷ ፋርስ በዛሬቷ ኢራንና በእስራኤል መካከል የተቀሰቀሰው ግጭት ማጠንጠኛው የሦስተኛው የሰለሞን ቤተ መቅደስ ተገንብቶ ሐሳዊው መሲህም መጥቶ ርኩሰቱን እንዲሰዋና በማደሪያው ላይ ተፈናጦ እግዚአብሔርን እንዲሳደብ መንገድ መድረግ ነውና ዘመኑንም ማትመረምሩ ስለምናው ተብላ መጥቶ በሚወስዳት ሙሽራዋ የተጠየቀችው ክብርት ቤተ ክርስቲያን ጆሮዋን ከፍታ ታድምጥ፣ ዐይኗንም ከፍታ ትይ። ጊዜው በመፋጠል ላይ ይገኛልና፣ አዎን ደግሞ አለው፣ ጊዜው በመፋጠል ላይ ይገኛል። እስራኤል በወሰደችው መብረቃዊ ጥቃት ኢራን አሉኝ የምትላቸው ዋና ዋና የጦር ጠበብቶችን ጨምሮ ምርጥ የተባሉ የኒውክሌር ሊቃውንቶችን በመምረት ለአሳዛኙ ኅልፈተ ሕይወት ተዳርገዋል። ዓለምን ባስደመመ መልኩ ሞሳድ በተባለ የደህንነት ተቋሟ አማካኝነት በራሷ በኢራን ጉያ ውስጥ በመደራጀትና በማድማት ሰው አልባ ድሮኖችን በማሰማራት በተጨማሪም በተቀናጀና በተጠና በሚመስል ስልት ከሁለት መቶ በላይ የጦር አውሮፕላኖችን በመላክ በኢራን የኒውክሌርና የወታደራዊ ተቋማት ላይ መብረቃዊ መቅሰፍት በማምጣት ውድመት አስከትላለች። በአንጻሩም ኢራን በመቶች የሚቆጠሩ አጥፍቶ ጠፊ ድሮኖችን በመላክ ምላሽ ለመስጠት ሞክራለች። ሰንበት ብላም ከሁለት መቶ የሚልቁ በደቂቃዎች ውስጥ ኢላማቸውን የሚመጡ ቦሊስቲክ ሚሳይሎችን ወደ ቴላቪቭ በመላክ ጥቃት ሰንዝራለች። ይሁን እንጂ ምን ያክል ጥፋት እንዳደረሰች አልታወቀም። የእስራኤል መንግሥትም ለዜጎቹ ደህንነት የአስቸኳይ ጊዜ አዋጅን ማወጆ ራሳቸውን እንዲከላከሉ ማሳሰቡም ታውቋል። አዎም ይህ ክስተት ዓለማችንን ወዴት ወዴት ያመራት ይሆን? ነገና ተነገ ወዲያ የምናየው ይሆናል። ወገን እና ታዲያ ይህን ስናይና ስንሰማ ደስ አያሰኙም የምትላቸውም ዓመታት ሳይደርሱ የሚለው ትንቢታዊ ቃል እውነው አያሰኝምን? አጥፊው ዲያብሎስ የመጨረሻው ከምድር ላይ የመወገጃው ጊዜ አይኑ ስር እንደሆነበት ስለተረዳ ማረዱን ማጥፋቱንና መግደሉን በዓለም አቀፍ ደረጃ ሲያጦዘው። ቤተ ክርስቲያንም መነጠቂያዬ ከእርሱ ወደ ጥልቁ ከመጣል በፊት ነውና ደረሰ ብላ ከመቼውም ዘመን ይልቅ የወንጌል እርሻው ላይ ከመንፈስ ቅዱስ ጋር ፈጥና ትሰማራ ቢባል እውነት ነው፣ የግድም ነው። ጌታን ሳያምኑ ወደ ሞት ሰዎች እንዳይሻገሩም ጸሎታችን እጅግ ሊጨምር ይገባዋል። የሰላም አምላክ ለሰዎች ሁሉ ይድረስ። ጊዜ የለም። የነቃ ያልነቃውን ያነቃቃ።